ይት ወንድሜጋ ሁሉጋ አድርሱኝ። አይ ስደት የስንቱን ህይወት ቅርጥፍ አድርጎ በላ፣ የስንቱን ህይወት አጎሳቆለ፣ የስንቱን ህይወት እንደዚህ ያደረገ። እኛ ከሀገራችን ወደ ስደት ሀገር ስንወጣ እኮ ተመርምረን ንጹህ ሆነን አንዲት በሽታ ሳይገኝብን ወደ ስደት እናቀናለን። ግን ስደት ላይ ሆነን ከስደት ወደ ሀገራችን ስንመለስ ደግሞ የበሽታ አይነቶችን ተዘርዝሮ ማያልቁ በሽታዎችን ተገኝቶብን ወይ ስራችንን ጥለን ወደ ሀገራችን እንገባለን፣ ወይ ደግሞ ወደ ሀገራችን ሳንገባን በስደት እንቀራለን። ሰላሙ አሌይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ ውድ ተመልካቾች እንዴት ናቸው? እንደምን ቆያቸው? ከኔ ጋ ሁል ሰላም ነው አልሐምዱላ እቺ እህታችን አሁን አልቅሱልኝ፣ ለሁሉም ይድረስልኝ፣ ወንድም እህቶቼ፣ አሁን አልቅሱልኝ ብላ እያወራች ነው፣ እና ደም እያስታወከች ነው። ምግብ መብላት አትችልም፣ መተንፈስ አትችልም። እና የመጣችበትም ካምፓኒ አታውቀውም ከሀገርም ይሆን ከዚህ ሴትዮዋ አሳፍሪኝ ብትላትም ግን ልታሳፍራት አልቻለችም እና እስኪ ከራሷ አንደበት ያለውን መልእክት ምን እየሆነች እንዳለ ምን ላይ ሁኔታ እንዳለች ደግሞ ከራሷ አንደበት ላሰማችሁና ልመለስ ቪዲዮ እንከታተል አሁን ሀላባ፣ ኦሮሞ፣ ክርስቲያን፣ ሙስሊም ሳትሉ ብቻ ነብሴ እዚ ሬሳ እዚ እንዳይቀር ሬሳዬ ሆኖ ወደ ሀገሬ እንደገባ እንደሚገባ እቺ ነብሴ ማንም ሆኖ ነብሴን አትርፉኝ። ይት ወንድሜ ጋር ሁሉ ጋር አድርሱኝ። ምንሽ ነው የሚያምሽ? ልቤ ነው የሚያመኝ። ልቤ እዚ ጋር ደማል ደሚ አለ አሉኝ ዶክተሮች። ልቤ ነው የሚያመኝ።

ቀኛ መጨረሻ ይሄ ነው። እንደዚህ ነው ማለት ነው መጨረሻችን፣ እንደዚህ ነው። በሽታዎችን ተሸክመን ነፍስ እያይን ብቻ ሀገር አድርሱልኝ፣ በሰው ሀገር ሳልቀር፣ እያለች ጥሪ እያደረገች ነው። አላህ ስብሐነ ወተዓላ አፍያ እንዲያደርጋት ዱአ አድርጉላት። ለቤተሰቦቿም እንዲደርስ ዱአ አድርጉላት እና ሼርም አድርጉ ቤተሰቤን አገናኙ ለወንድም ለእህቶቼ ይድረስልኝ በህይወት እያለው ሀገሬን አስገቡኝ እያለች ነው እንደሰማችሁት ና ስደት በጣም ከባድ ነው ስደት ክፉ ነው እንዳያችሁት እንግዲህ አምስት ወር ሙሉ ደም እያስታወከች ነው እስካሁን ድረስ የቆየችው አሁንም እንግዲህ ያው የልብ ኬዝ ይመስለኛል ይህ በሽታ ልቧ ላይ ነው ምግብም ስትበላ እያመማት ያለው ልተነፍስም እየከለከላት ያለው ደምም እያስታውካት ያለው የልብ ኬዝ ይመስለኛል ብቻ አላህ አፍያ ያድርጋት ግን አረቦችን ምን አይነት ጨካኝ እንደሆኑ አላቅም። ማለት እንደዚህ ደም እየተፋች ደም እያስታወካት እንደዚህ የሚያሰሯት እስካሁን ማይሸኟት፣ እኔ ግን በአንዳንድ ጊዜ ጭካኔያቸው ይገርመኛል። መልካም ሰዎች እንዳሉ ሁሉ በጣም ጨካኞች፣ በጣም በቀለ ሰው ልጅ ምንም ሀዘኔታ የሚባል ነገር የሌላቸው አሉ። በእርግጥ ብዙ በሽታ ያለባቸው በጣም በጣም በጣም እየተማማቹ የሚያሰሩ ሰዎች አሉ። ግን እኔ እንጃ እኔ ምን አይነት ህሊና እንዳላቸው ብቻ አላቅም። እችን እህታችን ቤተሰቦቿ እናገናኝና ወደ ሀገር የምትገባበትን መንገድ እናመቻቸው። እህዶች ዬ ለቤተሰቦች ያደርሱልኝ ነው የምትለው። የት እንዳለች አላቅም፣ እኔ የቱና እንደሆነ ምንም የሚገልጽ ነገር የለም። ግን ያለችበት ሁኔታ በጣም አንጀት የሚበላ ነው። ታቃላችሁ ከስደት ስንወጣ እኛ ስንት አይነት ምርመራ ስንት አይነት ምርመራ ወላሄ አንዲት ምርመራ አንዲት በሽታ ሳይገኝብን ሙሉ ተመርምረን ነው ከሀገር የወጣ ነው። በፊት እንኳን የወጣ ሰው ከነ ልብሳችሁ ከወገብ በላይ የሆነ ምርመራ ነበር የምትመረመሩት። ያኔ ልባችሁን በቃ ያለውን ነገር ከወገብ በላይ ራቆታችሁ ናቸው። አሁን ግን እንደምሰማው ከሆነ ከወገብ ታችም ከወገብ በላይ ሙሉ ራቆታችሁን ሁናችሁ ሰውነታችሁ ጠባሳ ካለበት ሁሉ ልትመለሱ ትችላላችሁ። ያን ሁላ ምርመራ ተደርጎ ወደ ስደት ታቀናላችሁ። ግን ከስደት ላይ ሁናችሁ ሳ ብዙ አይነት በሽታዎችን ብዙ አይነት ነገሮችን ነው ተሸክመን የምንሄደው። ወላይ በጣም የሚያሳዝነው ያ ረቢ በቃችሁ በለን፣ ወላ የሰው ሀገር በቃችሁ በለን። እስቲ በሀገራችን ሀገራችንን ፋ አድርግልን። ወላ ተንከራተትን እኮ በተለይ ስደት እህቶቼ፣ ሀቂቃ በጣም ተንከራተትን ማለት ስደት ቀምሶ የማያውቁ ሰዎች ጋር ገብተን በጣም ተሰቃየን። ብቻ ስደት ክፉ ነው። አላህ ስብሀን ወተላ በያላችሁበት ይጠብቃችሁ በያለንበት ይጠብቀን። ሀቂቃ እኔ አሁን በየጊዜው የምሰማው ነገር የማየው ነገር በቃ አንገሽግሾኛል። የስደት ነገር ቀህቶች ያሉበት ስቃይ መከራ በቃ የሁሉ መከራና ስቃይ እየሆነ ያለው የሀገራችን ችግር ነው። የሀገራችንን ችግር አላህ እንዲቀርፍልን ደግሞ ዱዋ እናደርግ። ሁላችንም በቻል ነው መጠን እና ስደት በቃችሁ ይበለን የአላችንም እህታችንን አላህ ሱብሃነሁ ወተአላ አፍ ያድርጎ በሰላም ጋር ቤተሰቦቿ የምትገናኝ በሰላም ወደ ሀገራ የምትገባ አላህ ሱብሃነሁ ወተአላ ያድርጋት። እና እህቶች ራሳችሁን ጠብቁ፣ ሀቂቃ ከራስ በላይ ንፋስ ራሳችሁን ጠብቁ። ምንም ነገር ብትሆኑ ራሳችሁን ለመጠበቅ ሞክሩ። እናንተ በእርግጥ እኔ ብዙ ነገር ያለው እኔንም ጨምሮ ማለት ነው። ያኔ በቃ የሆነ ችግር ሲደርስብን አሞን ሁላ ቶሎ መታከም አንፈልግም። ማለት በቃ ሳንቲሙ እንዳንቀንሰው ገና ለዛኛው ወር ይሄንን ወር ጨርሰን ደሞ ሳንቀበል ስለዛኛው ወርም ጭምር ገንዘቡ ላይ እቅድ እናስቀምጥበታለን። እኛ ምን መሆናችንን ሳነቅ፣ በቃ ያ ወር ሲመጣ የሆነ ነገር እናደርግበታል ብለን እቅድ እናወጣለታለን። በዛ መካከል ግን የሆነ ነገር ስንሆን ስንታመም ግን ቶሎ መታከም አንፈልግም። ምክንያቱም ቀድመን ገንዘቡን ለሆነ ነገር ላይ አስበነዋል፣ አቅደነዋል። ስለዚህ እያመመንም ዝም ብለን እንሰራለን። ግን ደግሞ የባሰብን ከሄደ በሽታው ካደከመን በኋላ ከጣለን በኋላ የራሳችን ገንዘቡን ካን አይበቃንም፣ የሰው ፊት እንቆማለን። እና ምን ለማለት መሰላችሁ ይህንን ያልኳችሁ ቅድሚያ ለራሳችን እንስጥ። ሀቂቃ ትንሽም ቢሆን ህመም ከተሰማን ቼክ ለማድረግ ን ሞክር ወጥ ቀን በሰው እጅ ከመግባታችን በፊት እንደ ሰው እጅ ምፈራው ነገር የለም ወላሂ የሰው ፊት እንደመቅረብ የሚከብድ ነገር የለም እና ቅድሚያ ለራሳችን እንስጥ ለማለት ነው እህቴንም አላህ አፍያ እንዲያደርጋት ዱአ አድርጉላት በሰላም እንደወጣን በሰላም አላህ ሱብሃነሁ ወተዓላ ሀገራችን ይመልሰን ሀገራችንንም የኑሮ ውድነቱን የሀገሪቱንም ሰላም አላህ እንዲመልስ ሁላችሁም ዱአ አድርጉ ሀቂቃ ስደት በቃን የስደት ኖሮ ይህ እኔ እንጃ ለቀመሰው እንጂ ላልቀመሰው ስለ ለስደት ብታወሩላት ማንም አይረዳችሁም። የቀመሰ ሰው ግን ይረዳችኋል። ምንም ማድረግ አይቻልም እና ቪዲዮን ሼር እያደረጋችሁ ለዚች ልጅ ቤተሰቦች እንዲሁም እኛ የቻልነውን አድርገን ወደ ሀገር እንድትገባ እናድርግ ለማለት ነው። አመሰግናለሁ ስለተከታተላችሁ። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ።